ሰባት ዓመት ተምረው በተለይ የአንድ ወር የኳሊ ፈተናን አንዳንዶች ዶክተሮች አልቅሰው የተቀናጁት ውጤት ነው የድል ውጤት ነው እንጂ እንደ አንዳንድ ባለስልጣናት የገዙት ዲግሪ አይደለም። ምን አደረጉ? ለምን ይታሰራሉ? ለምን ይደበደባሉ? ለምን ይፈናቀላሉ? ይሄ እኩል ሀገራችን አይጠቅምም። ዛሬ ነው ወይ ዶክተሮቹ ጥያቄ ያቀረቡት? ከዚህ በፊት አልጠየቁም? ለኮሪደር ልማት ተብሎ ገንዘብ የሚፈሰው ምናለ ዶክተሮቹን ህይወት ቢቀይር። ለቤተ መንግሥት ተብሎ ያ ሁሉ ቢሊዮን በጀት እኛ የቤተ መንግሥት እጥረት የለንም፣ የሰላም እጥረት እንጂ ያለን። ምናለ ለዶክተሮቹ ህይወት መቀየራ፣ ለመምህራን፣ ለወታደሮቹ ህይወት መቀየራ ቢደረግ። እነዚህ የህክምና ባለሙያዎች የጠየቁት ጥያቄ የዳቦ ጥያቄ ነው፣ የመኖር ጥያቄ ነው፣ የህልውና ጥያቄ ነው። በሀገራችን ላይ ብዙ ጊዜ ዋጋ ያልተሰጣቸው ሕክምና፣ ወታደርነትና መምህርነት ነው። ዶክተሮቹ ያሉት ደሞዛችን አነሰን። አዎ አነሰ። ከአንድ ቀበሌ ደሞዝ ሰራተኛ ያነሰ ደሞዝ ነው ያሉት። እንደዛ ተምረው በዛ ላይ የሚሰሩት ስራ የታመመን፣ የተጨነቀን፣ በሞት አፋፍ ላይ ያለውን ሰው ለማዳና ዋጋ የሚከፍሉት የሰብአዊነት ስራን